ጤና ይስጥልኝ አድማጮች፣ እለቱን ዜና ይዘን ቀርበናል። በቅድሚያ ማረስተ ዜና የኢትዮጵያ ኢኮኖሚ ከሰራ በታች ላሉ ሀገሮች የኢኮኖሚ እድገት ወሳኝ ሚና እየተጫወተ መሆኑን የዓለም ባንክ አስታወቀ። ግብፅ የኬንያው ፕሬዚዳንት በሕዳሴ ግድብ ምርቃት ላይ በመገኘታቸው ቅር መሰኝቷን ገለጸች። መከላከያ ሰራዊት ብሔራዊ ጥቅሞችን በማስከበር ሂደት ለሚመጣ የደህንነት አጣብቅኝ እንደሚዘጋጅ ቃል አቀባይ ተናገሩ። የሚሉትን በዝርዝር እናያለን። አብራችሁን ቆዩ። ከሰሃራ በታች ያሉ የአፍሪካ ሀገራት በዚህ ዓመት ፈጣን የሆነ የ3.8 በመቶ እድገት እንደሚያስመዘግቡ የዓለም ባንክ አስታወቀ። ፖሊሲ አውጪዎች የዋጋ ንረትን ለማረጋጋት የተወሰዱ እርምጃዎች እንደ አንድ ምክንያት ያቀረበው የዓለም ባንክ በሚቀጥሉት ሁለት ዓመታት ውስጥ እድገቱ እንደሚቀጥል ጠቁሟል። እድገቱ በሚያዝያ ወር ከነበረው 35 በመቶ የጨመረው እንደ ኢትዮጵያ ባሉ ሀገራት የውጭ ምንዛሬ እና የዋጋ ንረትን ለማረጋጋት እና የወለድ ቅነሳን በመከናወኑ ነው ሲሉ ባንኩ በየሁለት ዓመቱ በሚያወጣው የአፍሪካ ፑልስ ዘገባው አመልክቷል። ሮይተርስ የዜና ወኪል እንደዘገበው እነዚህ ምቹ ሁኔታዎችን የግል ፍጆታ እና ኢንቨስትመንትን እንዲጨምር እያደረገ ነው ሲል ባንኩ በሪፖርቱ አስፍሯል። በሚቀጥሉት ሁለት ዓመታት ውስጥ ዓመታዊ አማካይ እድገት ወደ 4.4 በመቶ ከፍ እንደሚል ባንኩ ገልጿል። ይህም 4.3 በመቶ ከነበረው የመጀመሪያው ትንበያ ከፍ ያለ ሆኗል። የዓለም ባንክ ከቀጠናው 47 ሀገራት መካከል የ30 አገራት ምጣኔ ሀብታዊ እድገት ትንበያ ከፍ ተደርጎ ተሻሽሏል ሲል በሪፖርቱ አመልክቷል። አማካዩ የዋጋ ግሽበት ከ4% ያነሰ ነው። ከዚህ በተጨማሪ ደግሞ የአሜሪካ ዶላር አንጻር ተዳክመው የነበሩ አብዛኞቹ መገበያያ ገንዘቦች አሁን አገግመው ተረጋግተዋል፣ ሲሉ በዓለም ባንክ አፍሪካ ዋና ኢኮኖሚስት እንድሪው ዳባን ለመገናኛ ብዙሃን ተናግረዋል። በቀጠናው ትልልቅ ምጣኔ ሀብት አላቸው ከሚባሉት መካከል የሆኑት የኢትዮጵያን፣ የናይጄሪያ እና የአይቮሪ ኮስትን የምጣኔ ሀብት እድገት ትንበያዎች ባንኩ አሻሽሏል። የዜጎችም ገቢ ከዚህ ዓመት እና በሚቀጥሉት ዓመታት በፍጥነት ያድጋል ሲልም የዓለም ባንክ ማስታወቁን ሮይተርስ የዜና ወኪል ዘግቧል። ሪፖርቱ አክሎ ይህ ምጣኔ ሀብቱ ከአስር ዓመታት ተከታታይ የምዳከም በኋላ ቀስ በቀስ ማገገሙን የሚያመለክት ቢሆንም መልሶ ማንሰራራቱ በአስተማኝ ሁኔታ የጸና አይደለም ሲል አስታውቋል። የቀጠናው ምጣኔ ሀብት በአሜሪካ ፕሬዚዳንት ዶናልድ ትራምፕ ፖሊሲዎች ምክንያት በተፈጠረ የንግድ አለመረጋጋት የተፈጠረ መሆኑን ተገልጿል። በተጨማሪም ከፍተኛ የብድር ጫና እና በሚሊዮን የሚቆጠሩ ወጣቶች ስራ አጥነት ለአካባቢው ሀገራት ስጋት መሆኑን ጠቁሟል። በዩናይትድ ስቴትስ እና በአፍሪካ ሀገራት መካከል ያለው ቁልፍ የንግድ ስምምነት የሆነው አጎዋን በተመለከተ የንግድ ተግዳሮቶችም አሁንም በጉልህ ይታያሉ። ይህ እንዴት እንደሚፈታ አናውቅም፣ ብዙ ድርድሮች እየተደረጉ ነው ሲሉ በዓለም ባንክ የአፍሪካ ዋና ኢኮኖሚስት እንድሪው ዳባለን ተናግረዋል። የዓለም ባንክ መንግስታት አነስተኛና መካከለኛ ኩባንያዎችን ለማጎልበት የንግድ ሁኔታን ለማሻሻል የስራ ዕድሎችን በመፍጠር ላይ እንደሚያተኩሩ አሳስቧል። በዓለም ባንክ የአፍሪካ ዋና ኢኮኖሚስት እንድሪው ዳባለን እነዚህ ስራዎች ጥሩ ደሞዝ የሚያስገኙ እና አስተማማኝ ህይወት የሚፈጥሩ መሆን አለባቸው ብለዋል። አክለውም በአገሪቱ ውስጥ በሚፈጠረው የስራ ዕድል ሶስት አራተኛው የሚሆነው መደበኛ ባልሆነው ዘርፍ እንደሆነ ጠቁመዋል። የስራ ዕድል አለመኖር እና ሌሎች ቅሬታዎች ካለፈው ዓመት ጀምሮ በኬንያ፣ በናይጄሪያ እና በማደጋስካር በወጣቶች የተመሩ ህዝባዊ ተቃውሞዎችን ቀዝቅሰዋል። ይህም ፖሊሲ አውጪዎችን ያለባቸውን ፈተና ያሳያል። እነዚህ ችግሮች ለመፍታት የሚያስከትለውን መዘዝ ለማስላት አስቸጋሪ ነው። ምልክቶቹንም ማየት የጀመርን ይመስለኛል ብለዋል እንድሪው ደባለን። ግብጽ የኬንያው ፕሬዝዳንት በህዳሴ ግድብ ምርቃት ላይ መገኘታቸው ቅር መሰኝቷን ገለጸች። በህዳሴ ግድብ ምርቃት ስነስርዓት ላይ የተገኙት ፕሬዚዳንት ሩቶ ታላቁ የኢትዮጵያ ህዳሴ ግድብ አገራዊ ፕሮጀክት ብቻ ሳይሆን ፓን አፍሪካዊ መግለጫ ነው ብለው ነበር። የኬንያው ፕሬዚዳንት ዊሊያም ሩቶ በታላቁ የህዳሴ ግድብ ምርቃት ላይ በመገኘታቸው ግብጽ ቅር እንደተሰኘች በኬንያ የግብጽ አምባሳደር የሆኑት ሃተም ዮሪስ ሆኒስ ለሀገሪቱ ፓርላማ አፈጉባኤ ገለጹ። አምባሳደሩን ተቀብለው ያነጋገሩት የኬንያ ፓርላማ አፈጉባኤ ሞሰስ ዋታንጉላ በበኩላቸው ግብጽ ከናይል ውሃ ጋር የተያያዘ ያላትን ማንኛውም ስጋት በተመለከተ ኢትዮጵያ ላይ ብቻ ከማተኮር ይልቅ ከሁሉም የተፋሰሱ ሀገራት ጋር እንድትመካከር ጠይቀዋል። የኬንያ መገናኛ ብዙኃን ዘገባ እንደሚያመለክተው የኬንያ ፓርላማ አፈ ጉባኤ ዋታንጉላ የግብፁ አምባሳደር ሆንስኒ ረቡዕ መስከረም 14 2017 ዓ ም በተገናኙበት ወቅት በዝርዝር የተነሱ ጉዳዮች አንዱ በካይሮ እና በአዲስ አበባ መካከል ያለመግባባት ምንጭ የሆነውን የናይል ውሃ ጉዳይ ነበር። የግብፁ አምባሳደር ኢትዮጵያ ከሁለት ሳምንት በፊት ባስመረቀችው ግዙፉ የህዳሴ ግድብ ላይ ያላትን ቅሬታ አስረድተዋል። አምባሳደር ሆስኒ የህዳሴ ግድብ ግንባታ ከዓለም አቀፉ ህግ የተቃረነ እና የተቋሙ የህግ ማዕቀፍን የማያከብር እንደሆነ መናገራቸውን የኬንያው ዘስታር ጋዜጣ ዘግቧል። አምባሳደሩ አክለውም የሀገራቸው ያላትን መብት የሚያስጠብቅና የናይል ውሃ ፍትሃዊ ጠቃሚነትን የሚያረጋግጥ አሳሪ ስምምነት እንዲፈረም ከአስር ዓመት በላይ ለሚሆን ጊዜ ስትጥር እንደነበር ገልጸዋል ተብሏል። ለምሳሌ በፕሬዚዳንት ዶናልድ ትራምፕ የመጀመሪያ የስልጣን ዘመን ከረጅም ድርድር በኋላ በዋሽንግተን ስምምነት ለመፈራረም ዝግጁ ነበርን፣ በመጨረሻ ጊዜ ግን ኢትዮጵያ ልትገኝ አልቻለችም። በቀላሉ የግድቡ ግንባታ ለማጠናቀቅ ጊዜ እየገዙ ነበር ሲሉም ኢትዮጵያን ከሰዋል። ግብጽ ሁሉም የናይል ተፋሰስ ሀገራት የኤሌክትሪክ ኃይል በማመንጨት በውሃው ለመጠቀም ያላቸው መብት እንደምታከብር መናገራቸው ተዘግቧል። ይሁን እንጂ ኬንያ በሕዳሴ ግድብ ምርቃት ላይ በመሳተፏ ግብጽ ቅር መሰኘቷን አምባሳደር ሆስኒ ገልጸዋል። መከላከያ ሰራዊት ብሔራዊ ጥቅሞችን በማስከበር ሂደት ለሚመጣ የደህንነት አጣብቂኝ እንደሚዘጋጅ ቃል አቀባዩ ተናገሩ። የኢትዮጵያ መከላከያ ሰራዊት እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን ለማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት እንዳለበት የሰራዊቱ ቃል አቀባይ ብርጋዴር ጀኔራል ጌትነት አዳነ ተናገሩ። በቅርቡ ለመከላከያ ሰራዊት አካላት በከፍተኛ ወታደራዊ መኮንኖች የተሰጠው የማዕረግ እድገት ተጨማሪ ግዳጅ እና ተልኮንም ታሳቢ ያደረገ እንደሆነ የሰራዊቱ የሰው ሀብት አመራር እና ዋና መመሪያ ኃላፊ የተናል ጀነራል አጫሉ ሽለመ ተናግረዋል። ሁለቱ ጀነራሎች ከሳምንት በፊት የተሰጠውን የጦር መኮንኖች የማዕረግ ዕድገት በተመለከተ ማብራሪያ የሰጡት ዓርብ መስከረም 16 2018 ዓ.ም በኢትዮጵያ ዜና አገልግሎት በተላለፈ ቃለ መጠይቅ ነው። ባለፈው ሳምንት ቅዳሜ መስከረም አስር ቀን በጠቅላይ ሚኒስትር አብይ አህመድ አቅራቢነት ለ66 መኮንኖች የማዕረግ ዕድገት መሰጠቱ ይታወሳል። ከፕሬዚዳንት ታዬ አጽቀሥላሴ እድገቱን ከተቀበሉ የጦር መኮንኖች መካከል አራቱ ወደ ሙሉ የጀኔራልነት ማዕረግ አግኝተዋል። የሙሉ ጀኔራልነት ማዕረግ ከተሰጣቸው መካከል ከዚህ ቀደም በሌተናል ጀኔራል ማዕረግ ላይ የነበሩት ጠቅላይ ኢታማዦር ሹም አማካሪ አለምሸት ደግፌና የመከላከያ ምህንድስና ዋና መምሪያ ኃላፊ ደስታ አብቺ ይገኙበታል። የመከላከያ ትምህርትና ስልጠና ዋና መመሪያ ኃላፊ ይመር መኮንንና የመከላከያ ኢንስፔክተር ኃላፊ ድሪባ መኮንንም ወደ ሙሉ ጀነራልነት አድገዋል። የሰራዊቱ የሰው ሀብት አመራርና መመሪያ ኃላፊ ሌተናል ጀነራል አጫሉ ይህ የማዕረግ እድገት የተሰጠው የመከላከያ ሰራዊት ህጎችና አሰራሮችን ተጠብቀው እንደሆነ ተናግረዋል። የማዕረግ እድገቱ ሲሰጥ ታሳቢ ከሚደረጉ መስፈርቶች ውስጥ ወታደራዊ ግዳጅና አፈጻጸም፣ የአመራር ችሎታ ብቃትና ስነስርዓት አክባሪነት እንደሚገኙበት ዘርዝረዋል። ሹመቱን የሚያገኙ መኮንኖች ስብጥር ኢትዮጵያን እንዲመስል ማድረግና ክፍተት የሹመት ቦታ መኖርም ከግምት ውስጥ እንዲገቡ አስረድተዋል። ሌተናል ጄኔራል አጫሎ ሹመት ቀጣይ ሊኖር የሚችለው ግዳጅ መሸከም እንደሚችል፣ ኃላፊነትን ተቀብሎ የመስራት ጉዳይ መሆኑን ተናግረዋል። የጦር መኮንኖች ወታደራዊ ሹመት የሚያገኙት ተጨማሪ ግዳጅ እና ተልእኮ መሸከም እንደሚገባ ታሳቢ ተደርጎ እንደሆነም ገልጸዋል። በቅዳሜ ዕለቱ ሹመት የብርጋዴር ጄኔራል ማድረግነት ያገኙት የመከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ጌትነት አዳነ በበኩላቸው የተሰጠው ሹመት የሰራዊቱን ዝግጅነት እንደሚያጠናክር እና ለወደፊት ተልእኮ በጎ ተጽዕኖ እንደሚፈጥር አንስተዋል። የማድረግ ዕድገቱ ከብሔራዊ ጥቅምና ሉዓላዊነትን ከማጽናት አንጻርም መታየት እንዳለበት አስገንዝበዋል። በአሁኑ ወቅት መንግስት ብሔራዊ ጥቅም በሚል በአጀንዳ ያቀረባቸው ጉዳዮች መኖራቸውን የጠቀሱት ቃል አቀባዩ ከእነዚህም መካከል በውሃ የመጠቀም መብትና የወደብ ጥያቄ እንደሚገኙበት ገልጸዋል። ጋዝ፣ የኒውክሌር ማብለያ ፕላንት፣ የማዳበሪያ ኢንዱስትሪዎች መመስረት ጉዳዮችንም ከአጀንዳዎቹ መካከል እንደሚሆኑ አስተዋል። ብርጋዴር ጄኔራል ጌትነት በሕዝብ የተመረጠ መንግስት እነዚህን ብሔራዊ ጥቅሞችንና ሰራዊቱ የሚያደርገው የመጀመሪያው ዝግጅት አጀንዳዎቹን በማስፈጸም ሂደት ውስጥ በሌላ አካል ሊፈጠር ከሚችል ወደ ኃይል አማራጭ መምጣት ጋር የተያያዘ እንደሆነ ተናግረዋል። የኢትዮጵያ መንግስትና ሕዝብ ይህንን ጥያቄ ሲያነሳ በማዕከል በሰላማዊ መልኩ እፈታዋለሁ ብሎ ነው የሚያነሳው። ግን ደግሞ በእነዚህ ውስጥ የሚገባ ሴኩሪቲ ዳይሌማ የሚባል ነገር አለ ሲሉ በሂደቱ የደህንነት አጣብቂኝ ሊፈጠር እንደሚችል ጠቁመዋል። አድማጮች ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ